ናቤል ልነ ብሩኬል ነው ሽሚት ለናብሪ ሽ ራስ ምታት የሆነችባቸው ሩታ ሀብቴ እንግዲህ እንደዚህ ፏ ብላለች። ሁሌም ፏቤ ሁሌም ድምቅበይ፣ የሚዲያው ድምቀት አንቺን እኛ እያለን ማንም ማንም አይነካሽም ማለት ነው። ብዙዎች አንቺን ለመጣል፣ ብዙዎች አንቺን ለማሸነፍ የማይፈነቅሉት ድንጋይ የለም። በጣም ብዙ መንገዶች ይሄዳሉ። አንቺ ግን አንድ ሆነሽ፣ እነሱ አራት አምስት ሆነው አንቺን ለመጣል ወይም እንግዲህ ያንቺን ሀሳብ ለማስቀየስ በጣም ብዙ ነገሮች እያደረጉ ነው አንቺ ግን አንድ ሆነሽ እነሱን እያጠቃሻቸው ነው ማለት ነው። አሁንም በዚህ አቋምሽ በዚህው በያሽበት ሄጅበት ነው የምንልሽ። ሩታ አቤል ብሩኬ አብሬሽ ውሽሚት በጣም ኖር ራስ ምታት የሆነሽባቸው ማለት ነው። ምንም አብሬሽ አንዴ ብሩኬን ይልካል፣ አንዴ እዩን ይልካል፣ እንዴ ማንን ይልካልኝ ግን ቢሆንም አንቺ መቼም መቼም ቢሆን ያው እንደማትጠቂላቸው ባለሙሉ ተስፋ ነኝ። ሩት ሀብቴ እንግዲህ እንደዚህ ብለው ው ብቻ በቲክቶክ እንደዚህ አንዳንድ ነገር የሚያቀነባብሩታል። አይደለም እንደዚያ፣ ያው የተቀነባበረ ፎቶ ነው። አዲስ ነገር አይደለም። የታገኘሽው የታገኘሽው እንዳትሉኝ። እና ብዙ ጊዜ አሁን ይሄ ምንድን ነው ቲክቶክ፣ ኢንስትግራም፣ ፌስቡክ፣ ዩቱብ ላይ የሩታ ፎቶ ነው ያለ። ለዚያ እኮ ዳብረሽ ቀጥል የሚል ማለት ነው። ውሽሚቱን ታትሳን በቃ የሞተ ሰው በሉ። ማታውን የሞተ ሰው ይነሳል። እንደዚያ ነው ባትሞትማ እንደዚህ ባለትዳር ሰው ጋር ሆና የሆነ ነገር ኦኬ ትስራ እኛ ችግር የለብንም፣ ግን ይሄን ያህል ርቀት መሄድ የተሰደበች እንዴት ስድብ አይ ይሄ ነገር መቆም አለበት። ሰው ይሰድበኛል፣ ኦዲንስ ይጠላኛል፣ በኋላ የሆነ ስራ ይዤ ብመጣ የሚከታተለኝ የለም ብላ አታስብም እንዴ? ዘን ብላ በቃ ኦዲንስን ማናደድ ሮታንማ መጨምጠዋት ጨጓረዋ ልጣታለች። ግን አሁን አሁን ደህና ናት አልሐምዱሊላ። እንደ ድሮ አይደለችም። ያው እንደ ቢሮ ስላቸው አሁን ከበፊት አዲስ አበባ እና ቡታ ጀራ ከገባች አንስታ በጣም ለውጥ አላት። በጣም ከምላችሁ በላይ ቡታ እዚህ አዲስ አበባ ሳለች ያው ብዙ ነገር ሊኖር ይችላል። አሁን ደግሞ በእናቷ እጅ በእህቶቿ ሆና ብዙ ነገር እንክብካቤ ሊኖር ይችላል ማለት ነው። እና አብሬሽ ራስ ምታት ሆናባሃለች ማለት ነው። ብሩኬም ራስ ምታት ሆናባቸዋለች። እና አቤል አቤልማ፣ ተወት አቤልማ፣ በሩታ መቸው ቀጥል ነው ያለ ቀጥል ያው ትቃጠላለህ እንጂ እሷ መቼም ቢሆን ወደኋላ የምትል ሴት አይደለች። ማሰው ጠንካራ ነሽ፣ እኛ ያው ምንወድሽ ምናደንቅሽ በጠንካራነትሽ፣ ለሴቶች አርያ ትሆኛለሽ ብለን እናስብሻለን። ማሰው ግን ይሄ አቋምሽ እንትን እንዳት እናንተ የሆነ ቪዲዮ ማለት ነው ዛሬ ቲክቶክ ላይ ሰምታችሁታል እናንተ ሁሉን፣ ግን በሩታ ቤት ነው በማን ቤት የተለቀቀ አብርሽ ልጅ ወስዳሉ ምናምን ነገር ያለው እሱ ንግግር ወደ መጨረሻ ላይ ዛሬ አዳምጨው። እንዲኛ ድራማ ነው ድራማ እንላለን። እኔ አለች አንተ አንተ ብዙ ነገር አድርግህኛል እና እኔ በቁሜ እያለሁኝ ብቻ አዳምጦት ማመለሳችሁ፣ ወይኔ በጣም የደነገጥሁ ሆኜ በጣም በጣም አብረሽ ውሃ ትደፋችብኝ ምናምን ነገር ያለ እኔ ይህን ነገር ካላደረግኩኝ እውነትም እናት አልወለደችኝም የሚል ንግግር ሰምቻለሁ ማለት ነው እና ሩታዬ ጠንካራ ነሽ ሩታዬ በጣም ጎበዝ ነሽ አብርሽም ዛሬ በቲክቶክ ነው ምናምን ነገር ፖስቷልኝ ስ እንግዲህ የፖስተው ምን እንደሆነ አላየትም ግን እንትኒቱ ምናምን ነገር አምተወት አይቻቸው አይቻሉ ማለት ነው እና ሩታን አትጥሏት አንዳንድ ሚዲያዎች ደግሞ ድሮ ኮ እያለቅሽ ነበረ የድሮን አስታውሽ አሁን ሲያልፍልሽ ነው እንዴ እንደዚህ የምትንቀባረር ማንም ሴት እያየን አይደለ እስካሁን በቲክቶክ ወንድ ሴቱ ወንድን እየለመን አይደለም ማንም ሴት ሲመጣ ኦኬ። ሌላ ምን ይችላል? ደግሞ አብሬሽ ነው እንጂ ያላት አብሬሽ ነው እንጂ አየው። ሁሌ እኛ እናያለን። አብሬሽ ማንንም ማንንም ሴት ሲያመጣ እሱ ተፈቃሪ ሴቶች ደግሞ አፍቃሪ እየሆነ ነው የሚያመጣቸው። ማለት ሁሌ የሚገርምኝ አብሪሽ ሁሌ ተፈቃሪ። እስቲ ወንድነህ እንደ ወንዶች ውስጥ እኔም አፈቀርሁ ምናምን ነገር በል ማለት ነው። እና አነጋገርህን አሳምር። አሁን ይቅርታ ጠይቃት ልጅቷን። በጣም በድለሃታል ማለት ነው። በጣም በጣም ነው የበደልካት። ሁለተኛ ደግሞ ለጓደኞች ይህን ያህል ለሚዲዮ እናንተን ዝቅ እየተደረጋችሁ እየተሰደባችሁ ብዙ ነገር እየተባላችሁ የሀገራችሁ ልጆች እንደምታሳድጉ እናውቃለን። ግን ቢሆንም ደግሞ ይሄን ያህል መንገድ መሄድ የለባቸውም። ለማንኛውም ሩታ ደና ትሁን አንተ እስከምትስተካከል ድረስ ው ከዚያው ተግማማ፣ እኛ አያገባንም። ግን ልጅቷ ሴት ልጅ እስከሆነች ድረስ የሴት ልጅ መከራ ብዙ እስከሆነ ድረስ ዘጠኝ ወር ሞሎ አርግዛ እንደዚ ሆና ው እርግዝና ሲሆን በጣም ከባድ ነው። ብዙ ነገር ያምራል። በጣም ብዙ ነገር ፌል ያደርጋል ምናምን እንደዚ እንደዚያ ነገር። አሁን ግን ው ከዘመዶቿ ቤት እስከሆነች ድረስ እኔ ምንም ነገር ብዙም አላስብም ማለት ነው። ለምን ው ከቤተሰብ ጋር ናት። ከኛ በሌ ቤተሰቦቿ እናቷ እህቶ አባቶቿ ያስቡላታል እየማለት ነው። ግን ያኔ አዲስ አበባ ሳለች ወላሂ እርጉሳለች አሁን ታሁን ገፈተሯት፣ አሁን ታሁን ትናደዳለች። ያረቢ ኧረ እንዴት ነው የምትወልድ? ያ ወላሂ ሁሌ ነበር ምጨር። ሁሌ ግን አልሐምዱሊላ ያው ፈጣሪዋን ፈጣሪዋ ስለሚወዳት የቆንጅዎች ተገላግላለች ማለት ነው። እና ያን እርጉዝ ነበር እንዲህ ሁላ ውሸት ግን፣ እንዴት ነው ልጁ የሚወለድ? አረ ያረቢ ጌታ፣ እርጉዝ ተሆኑ ይሄን ያህል ምንድን ነው መንገድ መሄድ ምናምን፣ ይህ በጣም ነበር የሚጨንቀኝ። እና ያም ሆነ ሩታን ሰው ያኔ መጀመሪያ ፈጣሪዋን ወጠባን የሚወዳት ከዚያ በኋላ ብዙ የሚወዷት ኦዲየንሶች አሉላት። እና ኦዲየንሶች ደግሞ ሩታዬ ሲወዱሽ እንደዚህ ብዙ ጊዜ ሩታ ቀረች፣ ሩታ ቀረች፣ አረመቸር ምትመጣ ሁሌም፣ ሁሌም ብትመጫ አትሰለችም፣ ሁሌ ብትመጫ አትሰለችም። ግን እኔ እንደገባኝ እንደገባኝ ሩታ ሰውን ማሰልቸት አትፈልግም መሰለኝ፣ ከአራት ቀን ከአምስት ቀን ምትመጣ እንደዚህ እየተናፈቀች የምትመጣው ነገር ለእኛ ብለን ሁሌ ከመጣች ደግሞ አንዳንዴ ሁሌ የሆነ ነገር ከሰራነ ሰው ይሰለቸናል፣ ምናምን ነገር የምንለ ሀሳብ አለ አይደለም። እና እንደዚያ ነው። ለማንኛውም አንቺ ጎበዝ፣ ጠንካራ ነሽ። አሁንም በዚህ ህፃ ቆሚ ግን ይሄ ይሄ ስራ ከሆነ ስራውን አስቆመሽ በራስሽ አይዲያ እና በራስሽ በቃ በራስሽ ብትመጭ ብዙ ሰው ይወድሻል። በጣም ብዙ የሚከታተልሽ አለ። አንቺ ውደዱ ብለሽ ሳይሆነ እኛ የወደድንሽ በቃ ከፈጣሪ የተሰጠሽው ጸጋ ነው እና ከዚያ ከዚያ ወጥተሽ ለራስሽ ነይ ነው የምንልሽ። አሁንም ሞቅ ደመቅ ሸብረቅ በይ። አሁንም የሚዲያው ራስ ምታት ሆኝባቸው። አንዳንድ ሰዎች ደግሞ የምትሳደቡ ሴት ልጆች ናቸው፣ ሴት ትወልዳላቸው። ኦኬ፣ አስተያየት ስጡ፣ ችግር የለም እነሱም አስተያየት እንዲሰጡ ፈልገው ነው። አንዳንድ ስታቶች የሚሳሳቱ አውቀው ማለት ነው። እና አስተያየት ስጡ፣ ግን አትሳደቡ። ወላ ስድ በጣም በጣም ሚያስጠላ በጣም የሚያስጸይፍ ነገር ነው። ለማንኛውም ወዳቸዋለሁ። ማታ እስከምንገናኝ ባይ ባይባይ።